እነዛን የመሳሰሉ ቆንጆ ልጆች ስለሰጠኝ ደስተኛ ውሆን። ይገርማል፣ እክ ግን የሰሞኑ ለየት ያለ ነው። ምንድን ነው እሱ? ታዲያ እኮ ደስ ስላለኝ ደስ ነው ልልሽ የሚገባው። ዳጣ እናቷን ለመፈለግ ትንሽ ጊዜ ታገሳለው ስትል ነበር። ዛሬ ግን መታገስ አቅቷት ከቤትም በመውጣት ይስፋሻ በጌል ብላትም ጥላው ቤቱን ወታለች። ታዲያ አባትን በዚህ መሀል ዳጣ ከቤት መውጣቷን ሲሰሙ እንደ ሰአትም እየተንገለገሉ ለምን ወጣች የሚል ጥያቄም አቀርበዋል። ውሃም ምግብም አልበላም ውሃም አልጠጣም ብላ እምቢ ብላለች። ዳጣን አምጡልኝ እያለችም ትገኛለች። በሌላ በኩል ናታን ዛሬ ላይ ፍቅሬን ይቀበለኛል ዳጣ ከወጣችማ ብላ እየተክለፈለፈች አበጌል ወደ ክላሱ ስትገባ፣ ናታን ግን ዳጣ በመሄዷ እጅግ በጣም ስለተከፋ እንደውም ከክላሴ ውጭልኝም ብሎ ማስጠንቀቂያም ሰጥቷታል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ እንሆ ዳጣ ድራማን ይዤላችሁ ቀርብ ያለው ተከታተሉኝ። ባለፈው ክፍል ወይዘሮ ማርታ ዳጣን አባትሽ ማን ነው እንግሊዝኛ ማንበብ ትችያለሽ ወይ ብለው እየጠየቀቻትና እያስጨነቀቻት ነበር ታዲያ ዳጣም የአባቷ ስም ስለጠፋባት እየተርበተበተች ከንፈሮቿ እየተንቀጠቀጡ መናገር አቅቷት ነበረ ድራማው ያበቃው በዛሬው ክፍልስ ምን ተፈጥሮ ይሆን አብረን የምንመለከተው ይሆናል ወይዘሮ ማርታ ዛሬም ጥያቄያቸውን ቀጠሉ። ዳጣ እስኪ በይ ንገርኝ የአባትሽ ማን ነው ስሙ? ይላሉ። ታዲያ ማርታም ይህንን ስትጠይቅ ዳጣ እየተርበተበተች አሁንም ከንፈሮቿ እየተንቀጠቀጡ ማለት ይጀምራሉ። ታዲያ መንተባተብ ስትጀምር እንዴ ባለፈው ሰለሞን አላልሽኝም ነበር እንዴ? ይላሉ። አዎ ግን እኮ ጠፍቶብኝ ነው እያለች መርበትበትን ትጀምራለች። ይህን ጊዜ በቃ እሺ፣ ጥሩ፣ መልካም በይጅና አበጌልን ጥሪያት ይሏታል። ታዲያ አበጌልን ለመጥራት እንፈልጋ ነገር ግን ቆም ብላ ስታስብ አበጌል እሷ ያሰብኩትን ነገር አድርገዋለች ብላ ዳጣ በጥርጣሬ ውስጥ ተውጣለች። ምክንያቱም ባለፈው ክፍል ጸጉሯን ከማበጠሪዋ ላይ ለመውሰድ ስትል አንዴ ማበጠሪያ ሽን ስጠኝ ስትላትም እንደነበረ ሁሉም ያስታውሳል። ታዲያ ይህንን ተጠቅማ አድርገዋለች ብላ ዳጣም ጥርጣሬ ስላደረባት ትንሽ አሰብ ካረገች በኋላ ምን ይከትርሻል ትላታለች። ምንም ለማንኛውም እትዬ እየጠራችሽ ነው ትላታለች። እትዬ ጋር ስትሄድም ማርታ እንዲህ ነበር ያለቻት፣ አየሽ ልብሽ ትክክል ነው የሚልሽ ነገር በሙሉ ትክክል ላይሆን ይችላል። ስለዚህ አጣርተሽ ግቢበት ይላል ደረጀ። አሁንም ቢሆን ነገሮችን ለማጣራት ሞክሪ፣ አትቸኩይ አበጌል ናይስኪ ዚጋ ቁጭ በይ ብላ ከእናቷ አጠገብ ቁጭ እንድትል አደረገቻት። ነገር ግን አበጌል ጓጉታ የነበረው የምርመራ ውጤቱ እሷ እንደጠበቀችው አቶ ደረጀ የዳጣ አባት እንደሆነ ነበር ያ አሰበችው ታዲያ እሽ እማዬ፣ ወረቀቱን አየሹ በይሻ። አሁን ወረቀቱን ልየው ወይም ደግሞ አይተሹ ከሆነ ውጤቱን ንገሪኝ፣ ብላለ እናቷ ትጠይቃለች። እናትም እይውልሽ አሁን ይህንን ምላስሽን ዘልዝዬ ቆርጬ ዲዳ እንዳላደረግሽ አርፈሽ ብትቀመጭ መልካም ነው። ለማንኛውም ግን ደረቼ የዳጣባት አይደለም የጓደኛው አደራ ነች። አርፈሽ ብትቀመጭ ይሻላል። አባትሽ ይሄንን ከሰማ የሚያረግሽን ታውቂዋለሽ አይደል? አለቻት። ታዲያ ይህንን ስትባል ልቧ በድንጋጤ ተዋጠ። እጅግን በስራው አፈረችና እማዬ በጣም ይቅርታ ብላ አበጌል ከክላሱ ወጥታ ወደ ሳሎን ታምራለች። ታዲያ ይሄ እንዴት ሊሆን ይችላል? ብራ ግራ ተጋብታለች። በሌላ በኩል ዳጣ ወደ ናታን ክፍል አምርታለች። ዛሬ ልቧ ትልቅ ጥያቄ ፈጥሮባታል። ናታንም ጋገብታ ገብታ በሩ ላይ ተገትራ ትቆማለች ምነው ዳጣ ነይ እስኪ እዚህ ጋ ቁጭ በይ ይላታል ቆይ ተወኝ እዚህ ጋ ብቆም ይሻላል ምንም አልፈልግም ትለዋለች ምን ሆነሻል ዛሬ ደብሮሻል ይላታል አልደብረኝም ግን ናታን እስኪ አንድ ጥያቄ አልጠይቅህ አለችው እሱም ጥያቄውን ከመጠየቅሽ በፊት መጽሐፉን ምን ላይ አደረስሽ ይላታል መጽሐፉን እባክህ ሽፋኑ ላይ ነኝ ገና ትለዋለች መልካም እሺ ምንድን ነበር ጥያቄሽ ይላታል ጥያቄማ አሁን ከእናትህና ከአባትህ ቀድመህ ማንን ማግኘት ትፈልጋለህ አለችው አልገባኝም ይላታል አይ ለነገሩ አበጌ እውነቷን ነበር ምንም አይገባህም ለማንኛውም ካልገባህ እሺ በቃ ብላልትወጣ ስትል ይኸውልሽ ዳጣ እኔ እኮ ያልገባኝ አልጠያየቅሽ ነው እንጂ ጥያቄው አይደለም እስኪ አሁንም እንደገና ደግመሽ ጠይቅኝ ይላታል ለምሳሌ እናትና አባትህን አታውቃቸውም ቀድመህ ማግኘት የምትፈልገው ማንን ነው እናትህን ወይስ አባትህን ትለዋለች እኔማ እናቴን ነው ምክንያቱም እናቴን ካገኘኋት የአባቴን ማንነቱን ስለምታውቀው ትነግረኛለች እና አባት አይነግርህም ማለት ነው አለችው ደንገጥ ብላ አይ እሱማ ካገኘሁት ይነግረኛል ግን የእኔ ምርጫ ቀድሜ እናቴን ማግኘት ነው ይላታል ለምን እንደዛ አልክ ስትለውም በቃ ጥያቄሽን ጠየቅሽ መልስ ደግሞ ይኸው ነው አላት እሺ በቃ ናታን ብላ ወጣች ስትወጣም አበጌል ሳሎን ላይ ቁጭ ብላ ነበር ያገኘቻት ታዲያ ፊቷን ዘወር አድርጋ ከነገር ለመሸሽ ብላ ቁጭ ትላለች ምናባሽ ያዞርሻል ትላታለች ነገርን የፈለገችው አበጌል ታዲያ ዳጣም መረር ብላ ቆይ አንቺ ግን ነገር በደላላ ነው እንዲ የምትፈልጊው ምን ምን አደረግኩሽ ትላታለች ምንም አላደረግሽኝም በገዛ ቤቴ ምናባሽ ታመጫለሽ ስትላትም ምን ነው እንደ ወገብ ጥቅማል ጠመድሽኝ? ምን አጠፋሁኝ አበጌል? ሊኮድሻለሁ ለምን አተኝም ብላ ተማጽኖ ብታቀርብም አበጌል ግን መማጸኑን ትታ ጮኸችባት። ታዲያ ስትጮህባት ዳጣን ባለ አቅማቁማ ተይኝ፣ ከፈለግሽ ቤትሽ ነው ይለቀቅልሻል፣ ስትላት ዘረቢስ ትላት አለች። ይህን ጊዜ ዳጣ ንዴቷ አይቶጋል። ታዲያ እየተጫጫሁ ድንገት ወይዘሮ ማርታ ይሰማሉ። ወጥተውም ቆይ እናንተ ልጆች ምን አድርጉን ነው የምትሉት? ቆይ ምኑ ናችሁ ነው ብለው ጥያቄ ያቀርባሉ። እሷነች የሰደበችኝ የቅማላም ብላ ሰደበችኝ ትላለች አበጌል። ታዲያ እናትም ምን ብለው በድንጋጤ እንዴት እንደዚህ ታያለሽ፣ ዳጣ እኔን ባይሆን አታከብርኝም? ስትላትም ዳጣ ምን ባየ የተናነቃት እትዬ፣ እኔ አንችን አከብርሻ አለው። ነገር ግን እራሷናት ለዚህ ሁሉ የተዳረገችው እኔ ምንም ያልኳት ነገር የለም። ቆያንች ግን በኪድዬ ይህ ሁሉ መዋሸት ለምን አስፈለገ? ትልቅ ሰው እኮ ነች ትላታለች። አበጌል ግን ነገሩን ወደ እሷ ዙራ ታጧጥፈው ጀመር። እሷናት የሰደበችኝ፣ እሷናት እንደዚህ ያረገችኝ፣ እናንተንም እኮ መሳደቡ አይቀርም ትንሽ ቆት ብላ ትላታለች። ታዲያ ዳጣም እምባዋ መቆጣጠር አቅቷት በቃ ይወጣልሻል፣ ይስፋሽ። እኔ ግን በጣም እህቴ ነሽ ብዬ ነበር። እንደ ቤተሰብም ስላዩችሁ ነው በጣም ይቅርታ ብላ እምባዋ እየፈሰሰ ጥላልቴት ስትል አበጌል በጥፊ መማታት ፈለገች ዳጣ ቶል የሌለ ኃይሏን አውጥታ ክትከፈት ትራትና ሶፋ ላይ ታስቀምጣታለች። አየሽ እኔ ትዬን እና ጋሽን አክብሬ ነው እንጂ ለአንቺ የሚሆን አያቅተኝም። ስለዚህ ተከብረሽ ተቀመጪ፣ ይኸው ቤትሽ ነው ይወጣልሻል ብላ ቤቱን ጥላ ድጋሚ ላልመለስበት ብላ ትወጣለች። ከቤት መውጣቷን ለሰላም እንኳን ሳትናገር ለናታንም ሳትናገር ጭህክን አቆርጣ ከቤት ትወጣለች። ይህን ጊዜ ወይዘሮ ማርታ ለአባትሽ ምን መልስ እንደምትሰጪ ተዘጋጂ፣ እንዴት በዚህ ልክ እንደዚህ ትሆኛለሽ? አንቺ ልጅ ግን ክፋትሽ እየበዛ ምቷል ብለው ልጃቸውን ይገስጻሉ። ታዲያ አበጌል ግን ክፋቷ በፍጹም ሊታያት አልቻለም፤ ምክንያቱም የናታን ፍቅር አውሯታልና፣ ናታን ሊረዳት አልቻለም። ናታን ደግሞ አይኑና ልቡ ያረፈው ዳጣ ላይ ነው። ሰላም ዳጣ መሄዷን ስለሰማች በድብርት ጠውጣ ወደ ናታን ክፍል ታመራለች። ታዲያ ናታን ክፍል ስትገባ ናታን ተነስ እስኪ አልጋ ላንጥፍልህ ነው ያለችው። እንደ ሁልጊዜው መቀላለድም ሰላምታም የለም። ምን ሆነሻል ሰላምዬ? እኔ አነጥፈዋለሁ ዛሬ ግን ልክ አይደለሽም ይላታል። አዎ ልክ አይደለሁም፣ ባክ ተወኝ እስኪ ትለዋለች። ምን ሆነሻል መደባበቅ ጀምረን እንዴ? ሲላት፣ አዎ ደብሮኛል። ዳጣ እኮ ሄደች። ዳጣ ምንም ሳትል ሄደች ትለዋለች እንዴት ይሄ ሊሆን በፍጹም አይችልም። ለእኔም እንኳን አልነገረችኝም በያለ ናታንም ተበሳጨ። ታዲያ ሰላምም እጅግ በጣም ተበሳጭታ፣ በቃ እኔ በጣም ደብሮኛል፣ ምንም ልብሷን እንኳን አልያዘችም። ቆይ ምን ተፈጥሮ ነው ብሎ ሲጠይቃትም ከአበጌል ጋር ተጣልተው ነው፣ አበጌል ደግሞ ምክንያቱ አንተነ። ስለዚህ ናታን አንተነ ምክንያቱ ትሏለች ቢያቀርቡ ቆይ እኔ ምን አደረግኩ? ምን አጠፋው? እኔ ማ ምክንያት ልሆን ያለውን አልችልም። አበርጌ ልኮ የክፋቷ ጥክ እጅግ በጣም የበዛ ነው። እኔ ምንም ያደረግኩት ነገር የለም ይላታል። ለማንኛውም ዳጣ ገለለች። ይህ ቤት ይደብራል። ስለዚህ እኔ ሲ ቤት መቀመጤንም እንጃ ይላልናታል ታዲያ ሰላምም ይውልህ፣ እኔም ሀሳቤን ቀይራለሁ በቃ ከዚህ ቤት መውጣት እፈልጋለሁ ትላለች። ይህማ በፍጹም ሊሆን አይችልም ብሎ ናታን በድንጋጤ ተዋጠ። ሰላም እንዴት እዚህ ቤት መውጣትን አልፈልግም ስትል የነበረው ዛሬ ድንገት ዳጣ ከቤት ስትወጣ አልወጣ ነው ስትለው ናታን እጅግ በጣም ግራ ገባው፣ ተጨነቀም። ቆይ ለምን ጋሽ ግን ይህን ያውቃል? አለ በፍጹም ጋሽማ ይህን አያውቅም፣ ሲመጣ ምን እንደምትመልስ አላውቅም ትላለች ሰላም። በሌላ በኩል ዳጣ ከቤት ወጣ፣ ቀጥታ ወደ እህቷ ነበር ያመራችው ወደ ውሃ ውሃ ከትምህርት ቤት መልስ ከጓደኛዋ ከቅመም ጋር እየተጫወተች መንገድ ላይ ታገኛታለች። ታዲያ አቀፍ አድርጋም ልሰናበታችሁ ነው የመጣው ትላቸዋለች። ወደ ልትሄጅ ነው ብላ ውሃም ጥምጥም ትልባታለች። ውሃዬ እየመጣው ጠይቃቸዋለሁ አሁን ልቀቂኝ ትላታለች። ውሃ በፍጹም አለቅሽም ስትላትም፣ እህት ያደለሽ እህቴ አደለ ስለዚህ አለቅሽም ስትላት፣ ዳጣ በጩኸት በቃ ልቀቂኝ ብላም ትቆጣታለች። ይቀጥላል። በቀጣይ ክፍሉ ምን ይፈጠር ይሆን? አብረን የምንመለከት ይሆናል። እስከዛው ጤና ይስጥልን።